እንዴ፣ ደህና ነህ እኮ እናትዬ! የት ነህ? ዱባይ ና ኢትዮጵያ ላ ያለም? አሁን ዱባይ ነኝ። እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? አለሁ። ዱባይ ልመጣ ብዬሽ እኮ፣ ፈራሁ እኮ ነው። ዱባይ ምን አስፈራ ያልተመታ ይሄ ማን ነው የሆነ ሪል ስቴት የሚሰራ ልጅ አለ እና እና በቅድሄ እናሳይሽ ምናምን ማስታወቂያ የምንሰራ ላስፈልገ ምስላይ ና የዱባይ ሶፈር አለው ምናምን ሲል ሁለት ሳይድ አለው አለ የጥሩ ሳይድ ዱባይ አለ ንደርስ አዝር ሳይድ አለ። እኔ እንግዲህ እኔ መሀል ላይ ነው ዝናና ነው የምመጣው እንጂ ልጆች ዳይፐር ልቀይር ነው ነው የምመጣው። አሁን ጥሩ አይደለም ሰዓቱ፣ ይሞቃል በጣም። እኮ ቢሄደክ ውሃ ምናምን ትዝናናለ። እኔ ቫኬሽን ለዚህ ነው የማልሄደው። እኔ ዳይፐር ልቀይረው። እኔ ቫኬሽን ሄደው ገና ለማለት ነው ምን። እኔ እና አንቺ ብቻ ነን ሳንጣላ አራት ዓመት ምናምን የቀርበ ነው ሰውን በፍቅር የተሞላ ሴት። እሱ ግን ለምንድነው የሚገነው አሁን አንቺ የሆነ ነገር ስትነኪ? ይገናል። ለምን እንደሚገና ይገባኛል። ዳሜ ማራዳ ሰሞኑን ደግሞ ከኦርቶዶክስ ልጆች ጋር ለኦርቶዶክስ ልጆች ጋር አሪዲ አገልጋይ ይመስለኛል። ፈለገ አዎ፣ ወንድሜ በጣም በአገልግሎቱ የተባረኩ የተባረከው ሰው ነበርኩኝና አንዳንድ ማስረጃዎች ዘመድኩንም እንትን ያለው ሳይ የግል ሀሳብ ሰጠበት እና ግለሰቡን ነው እንጂ ሃይማኖት አልነካውም፣ እምነትም አልተነካም። ኦርቶዶክስ ሃይማኖት ለሺህ ዘመናት የቆመች መታምር፣ ሞገሳም፣ ውብ የሆነች ቸርች ናት እና እሷን ሃይማኖት መንካት አልችልም። እናት ቤተክርስቲያን ናት። የምረኝ ነው ክርስትና እናት ኦርቶዶክስ ናቸው። ጠንካ መለኩሲ እና ይህንን ነው። እኔ ደግሞ ከኛ ባህል ውጭ የሆነ ሴክሹዋል አትራክሽንን ሳይ ግራ ገባኝ። ጭንቅላቴም ስለሚያስብ ይጠይቃል። አዎ ግን ትናንት የትናንት ማንነት ምን ይጠቅማል? በዛ ላይ አሁን ከሚያደርገው አልፎ አልፎ ያለው ቪዲዮ ነው። በጣም ዲሰንት ነው። ወጣቱ እየመለሰ ያለ ሰው ይመስለኛል። እኔ እንደዚህ ኮምፓሪ አይ እኔ ኖ አባቴ ፕሮቴስታንት ስትሆነ ንጽጽር ውስጥ አልገባም። በሃይማኖት ግን ስለሃይማኖት አይደለም እያወራ ያለሁት። ደጋፊ ይኖሩታል በዙ። የወደቀንም ይደገፋል። እኔ ደጋፊ አልፈልግም፣ ይደገፍ እሱ ግን ገዳገደ ይደገፋል። እኔ ደጋፊ አልፈልግም። ብቻዬን መቆም ነው የምፈልግ። አሁን እኔ ሂዱና ስደውልኝ አብራችሁን ቁሙ ድምፁንልኝ መልሴት አይደለም። እኔ ብዙ ተቀጥቅጬ አውቃለሁ፣ ታውቃለህ እና እኔ እውነትን ስለያዝኩኝ ሁል ጊዜ እውነትን ስለሚይዝ ደጋፊ አልፈልግም ሰዳቢ አልፈልግም ምንም አልፈልግም ዝም ብዬ ለእውነትና ለጊዜ እሰጣለሁ። ከዛም በኋላ እውነት ደግሞ እንትን ይላልና ደጋፊም ሆነ እንትን ያለው ሰው የተንገዳገረ ነው ዊክ የሆነ መሰረቱ ሳር ላይ የቆመ እኔ አለት ላይ ነው የቆምኩት እውነት ላይ ነው የቆምኩት እና ስለዚህ እውነቴን ከመናገር ዞር አለ ስድብ አይ ነው እሱን አውቃለሁ በደንብ። ግን ማግኒ ትናንት ኦርቶዶክስ ሆነው ዛሬ ፕሮቴስታንት የሆኑ በሶሻል ሚዲያ ብዙ ሰዎች አሉ። እነሱን ታዲያ ኦፒኒየን አያዳርሳቸውም፣ አይመለከታቸውም። እነሱም ባላየ እኔ በነገር ላይ ፕሮቴስታንት ሙሉ ጊዜ አገልጋይ ነበርኩ። ይህንን ሰው አያውቅም። ሁን ሰው ምላሴ ለለለለስል እንጂ እኔም እኮ እንደ አገልጋዮቹ ምስኪን ሴት መስዬ አክታርጌ ከእግዚአብሔር የቀረብኩ ሴት መስዬ ምናምን እንደ ሁለት ዓመት እኔ በቤተ ክርስቲያን ውስጥ ሙሉ ጊዜ አገልጋይ ነበርኩ። አሁን የቸርች እጂ ብትብባል የሚመቸኝ ኦርቶዶክስ ቤተክርስቲያን ነው። አነስሉ ለምን መሰለን? ምዕመኑ እግዚአብሔርን በየዋህነት በንጹህ ልብ እግዚአብሔርን በቃ በንጹህ ልባቸውን እንደሚፈልጉ አምናለሁ። ቤተክርስቲያን ንጹህ ናት፣ በጣም ወዳታለሁ፣ አከብራታለሁ። እና ቤቴ በጣም ምን ነው መወዳት እንደናቴ ነው ማለት ማለት ነው ማለት ነው። እና ትንሽ የቲዎሎጂካል ዲፈረንስ ቢኖርም ማለት ነው። እና እኔ ስለ እምነት ምናምን ማውራት ሳልፈልግ እኔ ማውራት የምፈልገው አንድ ግለሰብ አንድ ግለሰብ ከእንቅልፉ ተነስቶ ተባዮች የግብረ ስጋ ግንኙነት ሲያደርጉ ሰርች አድርጎ ቪዲዮ ለሌላ ሰው መላኩ ምን ነው በር ግብረ ስጋ ግንኙነት ሲያደርግ ሲኖትራክ አሁን ሲኖትራክ ምናምን ተሰጠኝ፣ የምትደበቅ ነው እሱ ግን ሴክሹአሊ ነው። ሲኖትራክ ባጃጅ፣ ድመት፣ ጥንቸር፣ ውሻ የሌለ ነገር የለም። እኔ አሁን ያለፈ ታሪኩም ቢሆን ኤርዘ ዲስኦርደር ሴክሹአል ዲስኦርደር ነው፣ and he needs to address that። ሌሎች ልጆችን ተሳደባችሁ ብሎ ሶሻል ሚዲያ ላይ እያሳደደ ተለወጡ ከማለቱ በፊት እሱ ይለውጥ።

እና እኔ አሁን ግዝበሮቹ የሚሰድቡኝ እናትዬ አሁን ጉንዳነሽ እያሉኝ ጥንዚዛ ይሉኛል። አትሳድቦት በተባይ አትሳድብ። ምን ሆናችሁ ነው? ነገር ግን መጥቼ ለምሳሌ እኔ አሁን ፊልም አደረገው እንዴት እንደሆነ ታውቂያለሽ። አሁን ነው ከሌላ አታነካኪኝ፣ እና ጠዋሪ አጣች ነው አድርጌ ማስባት ልጆቿን በረምባ ሳድጋ ብዙ መስዋዕትነት ከፍላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ሰው ሲበረታ አባታ ያለው አሁን ግማሹ ለብር ብሎ ለገዘብ ብሎ ሲወጣ ያለው እንደ ነው እንደ ድህነት፣ እንደ ችግር፣ እንደ ኋላ ቀር አይቶ ምን እንዳንቺ አይነት ሰሞ ሰው አይቶ ደግሞ እንደገና እንደውም ከሌሎቹ የተሻለ ኦርቶዶክስ ቤተክርስቲያን እኮ የቆመችው እኮ ምሰሶ እኮ ክርስቶስ ነው፣ ክርስቶስ ነው፣ ግለሰቦች አይደሉም። ሰው እኮ ኃጢአተኛ ነው። ከሱን ጀምር ሁሉም ኃጢአትን ሰርቷል የእግዚአብሔር ክብር ጎልቷል። እኔም ኃጢአተኛ፣ ሁሉም ሰው ኃጢአተኛ ነው። ግን አሁን ምናየው ይሄ ግለሰብ ምንም ኃጢአት እንደማይሰራ ኃጢአትን እንደማያስብ ፍጹም ጻድቅ እንደሆነ ነው የሚወራው። ይሄ ደግሞ ትክክል አይደለም። እውነተኛ ማንነቱን ገለጥ ገለጥ ሲደረግ ዋይ ፍሪካውት ከማድረግ ይልቅ እኔ እኔም ሞን አሁን ለምሳሌ አማንሻሎም ጴንጤዎት እዚህ ላሃል ያ ጥቁሩ ልጅ ከአስራዘጠኝ እስከ አርባ ስድስት አመት ሴቶችን ሴቶችም የፈጅም የመጨረሻ እኔ በቃ አርባ ስድስት አመት ብዬን ማዘር እንደሞቁ ምናም እስከምል ድረስ ማለት ነው። እና እሱ ልጅ በአደባባይ ነው ጌታ የሰራው በአደባባይ ነው እግዚአብሔር፣ ከዛ ከወደቀ ነገር ያነሳው እውነቴን ነው ምልቅ እና ሜቢ ለፈለገ መልካም መልካም ኦፖርቹኒቲ ነው። በአደባባይ እሱን ሊሰራ ሌሎች የሚያገለግላቸውን ልጆች ራሱ ከእሱ ሊማሩበት የሚችል ትልቅ ኦፖርቹኒቲ ነው። ግን እሱ የመረጠው ተሳዳቢን መንጋን ደግፉኝ፣ አብራችሁ ቁሙ፣ ጀርባዬን ያዙኝ፣ ምኔን ያዙኝ ማለት ነው። ይሄ ደግሞ ምን ያህል ስሩ ሳር ላይ እንደተመሰረተ ነው፣ እውነት እንደሌለው ያስታውቃል። በነገርክ ላይ እውነት የሌለበት ቦታ ጩኸት ይበዛል፣ ጩኸት ይበዛል። እኔ አሁን እንደው የሚጠቅመው ቤተ ክርስቲያን እሱን አላከችውም። ወደ ኢንተርኔት መጥቶ ወንጌል እንዲሰ- በመልካም ፍላጎቱ አይደለም። ስለዚህ ነገር

አሁን ፈለገ ዲያቆን ፈለገ ወይ ደግሞ የኦርቶዶክስ አገልጋይ ፈለገ ከፕሮቴስታንት ጋር ባለው ዲፊት ብዙዎችን ሰዎች እያሳመነ ነው ወይ ደግሞ ኦርቶዶክስ ወክሎ ፕሮቴስታንቶችን እየመለሰ ነው። እንደምናየው ከሆነ በዛ ደስተኛ ነሽ አንቺ፣ ይመቸው ምን በነገራችሁ ላይ ከኦርቶዶክስ እምነት ወደ ፕሮቴስታንት እምነት ከሚሄዱ ሰዎች የክርስቶስ ወንጌል ከገባችሁ እስቲ፣ እና ኦርቶዶክስ ቤተክርስቲያን አለቀ፣ በቃ እኔ በአዳራሽ በመቀየር ድኅነት የዘላለም ህይወት የሚወረስ አይመስልኝም። እምሬን ነው መልከ እስፔሻሊ ደግሞ እነዚህ የግል ባለራእይ ቤተክርስቲያን ከምትሄዱ እነዚህ የሚጫጩት ነብያት ምናምን ቸርች ከምትሄዱ ኦርቶዶክስ ቤተክርስቲያን ቁጭ ብለሽ ጌታ ነው ልክ፣ አለቀ እኔ አላምንበትም። እኔ ይሄ ንጽጽር ምናምን ምናምን ምናምን ብለው ስለወሰደ እኔ ምንድን ነው የምናደደው ለምናደደው እንደዛ ይመስላል። እንደዛ ሰዎች ምንድን ነው የምትመለሺው? አይደለም ያው አንተ ወጥ ይታወቃል አይደለሁም ቸርች ኬርክ ሶስት አስበይ በእውነት እኔ አይደለሁም ማለት ጌታን ወዳለሁ። እኔ በቤተክርስቲያን ያደኩት ጌታን በጣም ወዳለሁ። በጌታ ኢየሱስ ክርስቶስ ደም መንጻትን ከአጢአት ሁሉ መዳንን የዘላለም ሕይወት መውረስን አምናለሁ። ገብቶሃል። እመቤቴንም በጣም ወዳታለሁ። በጣም ነው የምወዳት የአምላኬ እናት በጣም ነው የምወዳት። ቢኮዝ እናት ሰውን ደግሞ የምትረዳው ነገር አለ። ገብቶሃል። ስለዚህ ሌላ ይሄ ብሽሽቅ ጋስ ብልን ደግሞ በጣም ነው ምጣ አሁን እዚህ ለቲክቶክ ኮይን ሽቀና ብሽሽቅ ጋስ ብልን ይዘው እንደዚህ ያለው አሸማረው ምናምን እኔ አይደላይም። ወንጌልን ትክክለኛውን ወንጌል መጽሐፍ ቅዱስ ከፍተህ የዚህ ወንጌል እንደዚህ ይላል ምናምን ማስተማር ነው እንጂ በዚህ ኦርቶዶክስ ሳይድ ነው ያለው እንትና ሳይድ ነው ያለው ስድድም እኔ አይመችኝ። ኢየሱስ ክርስቶስ ራሱ መጥቶ እኮ እንደዛ አልተሰደደም እኮ ማለት ወንጌል በምድር ላይ ሲሰራ እኮ በምድር ላይ ሲመላለስ ኢየሱስ ክርስቶስ ንጽጽር እንትንን አይደለም ያሳየን በህይወት በመኖር ነው። እና እናንተም አገልጋዮች እኔ መቼም በረከኛዎቹ ላይ ነው፣ በህይወታችሁ ያሳዩ ወንጌልን ህይወታችሁ። ሚስቶቻችሁን አክብሩ፣ ልጆቻችሁን በስነስርዓት አሳድጉ፣ በሴት አትቀልዱ፣ ከአራት ሴት አራት ልጆች አትውለዱ፣ ቤተሰቦቻችሁን አትበትኑ። ያየናቸው ብዙ ነገሮች አሉ። ገዝታውስ እየከፈላችሁ ነፋውስ ገንዘብ አትቀበሉ። ገብቶ በነጻ ለተሰጠን ነገር በነፃ ለተሰጠ ጸጋ ስጦታ ድሃን ማህበረሰባችንን ገንዘብ ያስከፍላሉ ነገር እኔ የምችለው የእኔዎቹን ስለዚህ ገስታ ውስጥ እየከፈላችሁ አምስት ሺህ ብር በቀን እያስከፈላችሁ ፈውስን ምናምን አትሽጡ። ዘይት ኦሊቮይል ምናምን በፎቶ አርጋችሁ በስፕሬ አርጋችሁ አትሽጡ። ልጆቻችሁን አትካዱ። ገብቷቸው ዘማሪያን ደግሞ ላይክ ሴቶቹ ይህንን ነው ማለት የምፈልገው ዋናው በክርስትና ያለፈ ህይወት ምንድን ነው? ያለፈ ህይወት፣ ያለፈ ማንነት ከትናንት ወዲያ እኮ ፈለገ ሴቶችን ሲያስደበድም ነበር። ነው ከትና በዝሙት የነበረች ሴት ከዚህ በኋላ ኃጢአት አትስሪ ብሎ ከመለሳት ከክርስቶስ የምንማረው ፍቅር ሰው ትናንት አንድ አገልጋይ ስረት ሲሰራ ከነበረ ዛሬ ደግሞ የጠፉ በጎችን እየፈለገ ወንጌል የሚያስተምር ከሆነ ባይዘዌ ወደ ቤተክርስቲያን ሲመለሱ የጠፉትን በጎች የሚፈልገው ተኩላው እኮ ነው። ተክለው እኮ ነው የጠፉት። አሁን ስም እኮ መቅዲ አሳዳጅ ነበር አይደል? ወደ እነታችንእኔእኔእኔየትናንትና ማንነቱን አምጥቶ መቀጥቀጡ ምንድን ነው የሚያደርገው? ጭራሹኑ ማባረር ነው ትናንትናው ማንነቱን ሽሽት ከትናንትና ወዲያ አርባ ስምንት ሰዓት አልሞላም እህቶቼን አስደብድቧል። እኔ የፈለገ ሴክሽዋሊ ምናምን የሚያደርገው ነገር ባያረግ ደስ ይለኛል። ይመቸው ግን ሰው ነው የሰው ልጅ ነው። እግዚአብሔር ደግሞ ውስጣችን የፈጠረ ሴክሹዋል ዲዛይር አለ። እኔ ማለት ጀጅ አላረገውም። በሱ ሜይ ቢ ይከብዳል መቼም የተባይን ምናምን ማየት መኪናም ሲያ ገበር ይጨንቃል። እሱ ማየት ግን እኔ የሚደብረኝ ሴት ደብዳቤ ነው። ፈለገ ሴት ልጅ ቀጥቃጭ ነው፣ አስቀጥቃጭ ነው፣ አቢዩዘር ነው። ገብተዋል ምን ስለዚህ በሱ ደግሞ እኔ አይመቸኝ። እኔ ፌሚኒስት ነኝ። ለሴቶች መፍት ብቆም ደስ ይለኛል። ስለዚህ እህቶቼን አያስደብድም። ትንሽ ወንድ ነው። እንደዚህ ያለ ጀግና ወንድ ሴትን አይደበድብም። ይሄ እኮ ሴቶችን ያስደበድባል። ቄሶችን ደብር ውስጥ አስበዋል። ቄሶችን ያስደበድባል። ያለፈ ከሆነ ይቅርታ እንዲጠይቅ ነው። አሁን ላይ ሴትን ያስደብደበ እጁን ከሴቶች ላይ ያንሳ ነው። ትንሽ ወንድ። ከቻለ ወንድን ይግጠም፣ ከቻለ ወንድን ይግጠም። በወንጌል በሚያደርገው ነገር አይደለም። አዎ ከነገ ቲክቶክ ላይቭ ላይ እኔ ደግሜ እሱን ድሮ ሰማው ነበረ። ገና አሁን ላይቭ ላይ ሆኖ እንደዚህ አይነት ቪዲዮዎች የሚላላክ ከሆነ ከወገብ በታች ቆሞ ቢያገለግል ደስ ይለኛል። እኔ አላም ነው ሚዩት ካረገ አላም ነው። ምን እያየ ነው የምለው ነው ምን እየላከ ነው ምን እያረገ ነው ብዬ እኔ ደግሞ ጠርጥራለሁ። ቢኮስ ስጋ ደከማል። ቢኮስ በአይኔ ያየሁት ነው ቲክቶክ ላይቭ ላይ ቁጭ ብሎ እየሰበከ ሚዩት አድርጎ ዘግናኝ የሆነ ከባህላችን ውጭ የሆነ ግንኙነቶችን ሚልቅ ከሆነ ከዚህ እኔም በ ቢመክረኝ ደስ ይለኛል ቢ እሱ ቢመክረኝ ስል ሌላ ነገር እንድታስብ አልፈልግም። ፈለገ ፕሊዝ እኔ በር አደለሁም ግን ይህ ነው ማለት ሌሎችን ሰዎች ሲመልስ ስላየ የሚመልስ ወደ ቤተክርስቲያን ቢመልሰኝ ደስ ይለኛል። እኔንም ሶስት ዓመቴ ነው ቤተክርስቲያን ከወርቆኝ ስፔሻል ወደ ኦርቶዶክስ ቤተክርስቲያን ሆኜም ስለማላውቅ፣ በእምነቱም ሆኜ ስለማላውቅ በእውን ደስ ይለኛል። እኔ ኦርቶዶክሶችም በጣም ወዳቸዋል። በጣም ነው ወዳቸው በእውነት ከልቤ እኔ ክርስትና እናቴን እንደ እናቴ ነው ወዳቸው፣ እንደ እናቴ እኩል ነው ወዳቸው። ስለዚህ ይሄ የኦርቶዶክስ ጥላቻ ጭራሽ ሊሆን ይችላል ጭራሽ ሊሆን አይችልም። እናት ቤተክርስቲያናችን ናት፣ ወንጌል ያስተማረችን፣ ስነ ስርዓት ያስተማረችን ስርዓት ያስተማረች እውነቴን ነው የምላችሁ። ስለዚህ መዝሙር ማታ መዝሙር ስርዓቱ ኢቭን ደ ካልቸር እኮ እኛን እኮ ምን ጠላ ምናምን ይመስላችኋል አይደል? እኔ አልጠላም። በጣም ነው በጣም ነው የምወዳችሁ በጣም ነው የምወዳችሁ እኔ በህይወቴ እንደው ላይክ አሁን ኢትዮጵያ ስትሄጂ ያስ መሰለች ነው እያሉሽ ነው በኮመንት ምንድን ነው መልሲ? አይኔ አይኔ እያያችሁ ነው አሮቹ እንዶሽ ማሮሽ ፍቆ ኖ እኔ አሁን ኢትዮጵያ ስሄድ የቲጂ ብባል ደስ የሚለኝ አክሱም ጽዮን ብሄድ ደስ ይለኛል። ንግሱን ነው ሄጄ ባይ አባቴ ልጅ እያለሁ የነገረኝ እሱ ነው። አክሱም ጽዮን ባይ ብሄድ ደስ ይለኛል እና ለምንድን ነው እናንተን ምን ጣለው ለምንድን ነው የምንጣለው? ኦርቶዶክስ በምን ግራውንድ እንደው ለዳቴ እኮ ነው የአመቱ ሚካኤል ቀን የምሬል እኮ ነው እኔ ቀራሶልት ነው የተወለድኩት። ስለዚህ ለምንድን ነው የምንጣለው? አያስፈልግም። እሺ፣ ስለዚህ እኔ እወዳቸዋለሁ። በምንም አይነት ነገር እኔን እንዳታ